የሚበላው ባዳ ይብለው ብለው ባዳ አምነው ብራቸውን ልከው ቤታቸውንም ብጋንም ያጡ ሰዎች አሉ። እግዚአብሔር ነው የምላቸው። እኔ ብዙ ነገር ያመኛል፣ ነገር ግን ከእናት ከአባት በላይ ማንም ይታመናል። ቢከዱንም እነሱ ይብሉ ችግር የለውም። ባዳ ግን ባዳ ነው። ባዳ ቢሄድ ባዳዎችም፣ ብዙ ባዳዎች ይመጣሉ። ብዙ የስጋ ዘመድ ቢሄድ ሌላ የስጋ ዘመድ ይመጣል። እናት አባታችሁ ግን ከሄዱ አይመለሱም። ስለዚህ በሏችሁም ከዷችሁም ለቤተሰብ አምናችሁ ስጡ ቤተሰብ ከበሉትም ከሰሩላችሁ የምሰየው ከሰውም ደግሞ ምንም ማደግ አትችሉም። ቢያንስ እነሱ ተጠቅመውበታል። ባዳ ግን ባዳ ነው። ስለዚህ አንዳንድ ጊዜ እኔ አሁን ይሄን ይሄን አላችሁም፣ ጋይስ ፈጣሪ መርቁ። ምርጥ ቤተሰብ እኔ ሰጥቶኛል፣ እናንተን አላቅም። ግን ለምታምኑት ሰው ልካችሁ ዛሬ ነገ ሳትሩ ብትጀምሩ መልካም ነው ብዬ አስባለሁ ጉዶችዬ፣ እና ይሄን ነው የምላችሁ። እኔ ከዚህ ቪዲዮ ውስጥ የተረዳሁት ብዙዎቻችሁ አስጨንቋችኋል። ብዙዎቻችሁ እንደዚህ ባደርግ እንደዚህ አይሆንም ይሄ ይበቃኛል ወይ ወይስ ደግሞ ይቅር ወይ ሲሄድም በቃ ብዙ ነገር እና አንዳንድ ልጆች ጥያቄ ጠይቃችሁኛል። የእናንተን አጠቃላይ ወደፊት እነግራችኋለሁ። አሁን ላይ እንዲህ ነው እንዲህ ነው አይደለም። ምክንያቱም ሲያርቅ እንዳልኳችሁ ሰው ባለው ነው የሚጀምረው። አምስት ብርም ካለሽ አስር ብርም ካለሽ ሀያ ብርም ካለሽ በምትፈልጊ ባለሽ ነገር የምትፈልጊውን ነገር መግዛት ማድረግ ትችያለሽ። ስለዚህ ዛሬ ነገ ማለት የለባችሁም። እኔ ያንን እንደ በቃ ብዙ ሰው ሰረማኝ ነው ሲጨናነቅ ሲያስብ ሲጀምሩ ጀምሮ እኔ አሁን ምንም የሚያጨናንቀኝ ነገር ወይ ገና ይሄ ነገር ይቀረኛል ብዬ አስባለሁ፣ ግን ደግሞ ፈጣሪ ያለው ነው የሚሆነው። ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ ልጆች በእያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ በሌላ ቪዲዮ በሌላ አስመጥቻለሁ። የዛሬ ቪዲዮ በጣም ወሳኝ ነው። ምናልባት የሚመለከታችሁ እና በቀደም የሆነ ቪዲዮ ሰርቼ ነበረ። ሰረዛ ቪዲዮ ነጋችኋለሁ ወይም ደግሞ ሰረጠየቃችሁ ጥያቄ መልስላችኋለሁ። እኔ ሰው አንቅም፣ አንድ ሰው የሚጠይቀኝ ሁለት ሰው የሚጠይቀኝ እመልሳለሁ። ምክንያቱም አንድ ሰው ስራዬ ብሮ ቪዲዮን ማለፍ ይችላል ቪዲዮን ማየት ይችላል። ነገር ግን ስራዬ ብሮ ኮሜንት ጽፎ ፕሊስ ንገሪኝ፣ እንደዚህ ማድረግ እፈልጋለው፣ እንደዚህ ነው ምናምን ብሎ የሆነ ሰው ብሎኝ እኔ ያለመመለስ ምንም አይነት ምክንያት የለኝም

መመለስ አለብኝ። ለምንድን ነው የማልመልሰው? ማነኝ? ሶ እሱን እነጋችኋለሁ። እንዲሁም ደግሞ ለማታቁኝ፣ ለቻናሪ አዲስ ከሆናችሁ ሙሉ አለም የምባላለው በዚህ ቻናር ያወኩትን ይጠቅማል። እንዲሁም ደግሞ አንዳንድ ጊዜ ግዜ ራሴ ለራሴ የሚያስደስተኝን ነገር ነው ማደርገው። በመጀመሪያ እኔ ያመንኩበት ነገር ለራሴ ያስደስተኝ ነገር ራሴ የምፈልገው ነገሮች ሼር አደርጋለሁኝ። በብዛት የምሰራው ስራ ሰረው ውሎዬ ስራ አንዳንድ ነገሮች ነው ሌላ ነገር ከዛ ውጭ ብዙ የምለቅበት ቻናግ አይደለም። ነገር ግን ቻናግኝ ከወደዳችሁት እንዲሁም ደግሞ ሰብስክራይብ የምታደርጉ በጣም አመሰግናለሁ። ግን ቪዲዮውን ስታዩ ላይክ ብታደርጉኝ በጣም ነው ደስ የሚለኝ። ላይክ አድርጉ፣ ሰብስክራይብ አድርጉኝ። ለማታቁኝ ሙሉዓለም እባላለሁ። እንደ ማንኛውም ሰው ከኢትዮጵያ ውጭ ነው የሚኖረው ሰው። ለቻናሊ አዳዲስ ልጆች ስላላችሁ ነውና አመሰግናለሁ። ለምታዩኝ፣ ሰብስክራይብ ለምታደርጉ እግዚአብሔር ምስክር በጣም ነው ማመሰግናችሁ። ኑሩልኝ። ምክንያቱም ብዙ ጊዜ በስደት አለም ላይ ያለን ልጆች እርስ በራስ መደጋገፍ የሚባል ነገር የለም። ግን ብዙዎቻችን ብዙዎቻችሁ ግን በቃ ያየኋችሁ ነው አመሰግናለሁ በርቱ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ከርዕሴ እንደምትመለከቱት በቀደም ቤት ለመስራት ካሰባችሁ ወይም ደግሞ ቤት ጀምራችሁ ከሆነ ሳትጨርሱ ኢትዮጵያ እንዳትገቡ ባላችሁ ነገር ስሩ፣ ምናምን ብዬ ቪዲዮ ሰርቼ ነበረ። እና ብዙ ልጆች ቪዲዮን አይታችሁታል። ሁለት ሺ ሶስት መቶ ምናምን ሰው አይታችሁታል፣ ቪዲዮ ይህን ስለ ቤት የሰራሁትን ቪዲዮ አይታችሁታል። ሶ እዛ ላይ ኮሜንት ብዙ ልጆች ኮሜንት ሰታችሁኛል። ጎበዝ በርች ምናምን ያላችሁኛላቸው አመሰግናለሁ፣ ቴንኪዩ እንዲሁም ቅርጣቅርጡ የቤቱ ፊት ለፊት ያምራ ብላችሁኛል። በጣም ያምራል በጣም ያምራል ላላችሁ በሙሉ አመሰግናለሁኝ ውዶችዬ ለሰጣችሁ ኮሜንት ለሰጣችሁኝ አስተያየት በጣም ነው የማመሰግነው። ሰው ባለው ነው። አዎ ሰው ምን አገባው ምናምን ብላችሁኛል እና አዎ ሰው ሰው ምን አገባው እኔ አሁን ላይ ሰረሰው ብዙም አልሰማም፣ ሰረሰው ምንም ኮሜንት ማላይም። እኔ የሚያስደስተኝን፣ እኔ የሚመቸኝን፣ እኔ የምወደውን ነገር ነው ላደርግ የምችለው። ስለዚህ ሰው ምንም አይመለከተውም ስለ እኔ፣ በምጀምረው፣ በማደርገው፣ በምሰራው ነገር እኔን ካስደሰተኝ ሌላ ሰው ምንም አይመለከተውም እና ማለት ያው ሰለሰው ሰዎች እንደዚህ ብለው ነበር። እንዴት ይሄን ያራ ተቀምጣ እንደዚህ ክፍራ ሀገር ቦታ ትገዛለች? ቤት ክፍራ ሀገር ቤት ትገዛለች? ክፍራ ሀገር ለምንድን ነው የጀመረችው? ለምን እንደዚህ ፎቅ አክሳራችሁ ያሉ ብዙ ሰዎች አሉና፣ ግን እነሱን በዚህ ሰምቼ በዚህ ነው የምደፋቸው። እና ስለዚህ ሰረሱ ቪዲዮ ነግሬያችሁ ነበረና አንድ ሁለት ሶስት ልጆች የጠየቃችሁ ጥያቄ እሱ ቆርቆሮ ምናምን ቆርቆጎ፣ ይቅርታ ስገብ ነው። እና ብዙዎቻችሁ እዚህ ጋር ነው። እዚህ ይሄን ቪዲዮ ሁላችሁም አይታ ብዙ ልጆች አይታችሁታል እና አመሰግናለሁ። እና ስንት ክራስ ነው አንዱ አህቴ ምን አለች? ስንት ክላስ ነው? ስንት ክላስ ነው ሊሾና ውሃ ልክ ስንት ፈጅ ንገርኛ። አርባ ቆርቆሮ ውሃ ልክ ስንት እንደሚፈጅ ምናምን ብለሽኛል ወይም ብለህኛል። በነገራችን ላይ የኔ ወደፊት እቀጥርበታለሁ አቅሙ ሲኖረኝ፣ 200 ካሬ ነው። አቅም ሲኖረኝ ወደፊት እቀጥርበታለሁ ማለት ነው እና የሰራሁት አሁን ለጊዜው በረንዳ ግድ ነው። በረንዳ ከዛ እኔ በረንዳ ደስ ይለኛል። ከዛ ሳሎን ከዛ ምኝታ ቤት ከዛ ሻወር ቤት ከዛ ደግሞ ክችን ማለት ነው። ወደፊት የልጆች ምኝታ ቤት እቀጥቃለሁኝ ማለት ነው እና ውሃ ልክ ስንት ፈጀብሽ? ምንድን ነበር? ውሃ ልክ ስንት ፈጀ ንገርኝ፣ አርባ ቆርቆሮ ውሃ ልክ ስንት እንደሚፈጅ፣ አርባ ቆርቆሮ ምናምን። አሁን እኔ እኔ አሁን እንዳልኳችሁ ነው። ገባችሁ? እኔ እንደት አይገል እንዲያጋችሁ ያገሪቷ ሁኔታ ኑሮው ይጨምራል። ዛሬ ይጨምራል፣ ዛሬ ይቀንሳል። ዛሬ ሲሚንቶ 1200 ገብተ ከሆነ ቀጣይ ደግሞ 1400 መሚቲ በየደቂቃ ነው። አሁን ባለሁበት ነገር አሁን እኔ ይሄን አልችልም። እኔ 16 ነው አሁን 17 ምን 2016 ነው የሚሰጥ። የዛሬ አመት ነው የተጀመረው፣ እንግዲህ የዛሬ አመት ነው የተጀመረው እና አመት ሙሉ እንግዲህ ፈጅቶብኛል ማለት ይቻላል። ምክንያቱም ግን እያቆምኩት ምን እያልኩኝ እያረፍኩኝ ስለሆነ አትችሉም። እና እኔ ውሃ ልኩም ምኑ ምኑ ሲባል እኔ አንዴ ነው የምልከው ወይ 100 ሺህ ብር ልክ እችላለሁ ወይ 200 ሺህ ብር ልክ እችላለሁ ወይ 50 ሺህ ብር ልክ እችላለሁ። እና እኔ ለአንቺ ለእህቴ ወይም ለአንተ ለወንድሜ የምነግራችሁ መቶ ሺ የሚሆንሽ አምሳ ሺ ይኑርሽ፣ ባለሽ ነገር መጀመር። ውሃ ልክ ውሃ ልክ፣ በእርግጥ በመጀመሪያ ውሃ ልክ እራሱ በጣም የሆነ ውሃ ልክ ሲታሰር በቃ እንዴት ነው ማለት የሆነ ውሃ ልክ ካለቀ በኋላ ሁሉም ቀላል ነው ይባላል። ከዛ ውሃ ልክ ከታሰረ በኋላ በቃ ቀላል ነው ትባላላችሁ። ከዛ ደግሞ ቤቱ ግርፍ ከሆነ በኋላ ቀላል ነው ትባላላችሁ። ከዛ ደግሞ በቃ እኔ አሁን እንደዛ ነው የሚሉ ቤተሰቦች ለማበረታታት በቃ አሁን እኮ ኮርኒስ ምናምን ካለቀ በቃ ይላሉ። ግን ገና ስንት የሚቀር ነገር አለን። ውሃ ልክ ሲታስ ዊ አሁን እኮ ተገላገል፣ ውሃ ልክ ብቻ ነው የቀረሽ ምናምን ይሉሃል። በቃ ያበረታታሉ። ስለዚህ እኔ እንዳልኳችሁ ነው። ስለዚህ እኔ አጠቃላይ ቤቱ ስንት እንደፈጀብኝ፣ ቤቱ ስንት እንደሆነብኝ ምናምን እነግራችኋለሁ ወደፊት። ከዛ እኔ ለምሳሌ አንድ ነጥብ አንድ ነጥብ ፈጅጄ ከሆነ እናንተ ደግሞ 1.200 ብላችሁ ትይዙታላችሁ፣ 1.300 ትሉት አላችሁ። ምክንያቱም ይጨምራል። እኔ አሁን የፋሲካ አካባቢ ጓደኛ ሄዳ ነበር እና እንደውም አስታውሳለሁ ብርላኩኝ ምናምን ነገር እና በቃ ተዘረዘረ፣ በቃቃ ተገዛ። ምናለው ከዚህ በኋላማ ምንም ነገር እንትን አልልም ምናምን ብዬ ከዛ እቃው እናት ባንዴ አንድ ሺ ሶስት መቶ የሆነው አንድ ሺ ስድስት መቶ አንድ ሺ ሰ በቃ ዶራር ምንዛሪ በጨመረ ቁጥር እቃዎቹም ይጨምራሉ። ስለዚህ እኔ እኋልክ ሳሳስር 50 ሺ ብልሽ አሁን 50 ሺ ላይ ሆን ይችላል። 50 ሺ እንቺ በዚህ ዋልክ ታሳክ በዚህ ምናም ብትሏቸው እዛ ያሉት ይከፋሉ። እንደዛ ከማለት እናንተ ያን ይሄን ይሃግ ነው ያለኝ፣ በዚህ ይጀመርልኝ ብላችሁ ወቀጥ ብላችሁ ምንትን ማለት ከዛ እየሰራች ትልክ ያለሽ ምክንያቱም እንዴት አይገላ አስረዳችሁ ውዶቹዬ። እኔ ለምሳሌ ዛሬ ጂፕሳ ይሄ ምንድነው ሰው ጀሶ ስሚንቶ ምናምን ከሆነ የምገዛው የዛሬ ልክ የዛሬ ወር እሱን እገዛለሁ። ከዛ ደግሞ ቀጣይ ደግሞ አንዱን እገዛለሁ። ከዛ እያላችሁ ነው እንጂ በአንዴ አትችሉም። ሀምሳ ሺህ ነው ያለኝ፣ መቶ ሺህ ነው ያለኝ፣ ይሄ ሁሉ አይበቃኝ ምናምን ብላችሁ ካስባችሁ በጣም ነው ራሳችሁን የሚያማችሁ። ስለዚህ እህቴ ወይም ወንድሜ፣ ባለህ ነገር ወይም ባለሽ ነገር ጀምሪ። እኔ ውሃ ልክ ሲታሰር ምናምን ለውሃ ልክ ይሄን ያርብር ለልሹ ይሄን ያርብር አልክም፣ በቃ እኔ አንዴ ልካለሁኝ እህቴ እሷናትንትን እያለች ስትሰራ የነበረው ማለት ነው። እና ግን ያው እሷም ትጽፋለች፣ እኔ የምልከውን ነው የምጽፈው፣ እሷ ደግሞ ያወጣችሁን ትጽፋለች ማለት ነው። እና ትነገኛለች በቃ ዛሬ ሲሚንቶ ይህን ያህል ገባ፣ ዛሬ እንደዚህ ሆን። እራሱ ብረት ማለት ነው እንግዲህ የመስታወት ፈርኒቸር፣ ብረት፣ በሩ መስኮቶቹ፣ አስቡት። መስኮት እንግዲህ ያለው ክችን አለ ሻወር ቤት አለ ምኝታ ቤት አለ ሶስት መስኮት ከዛ ደግሞ በር አለ መግቢያ። ከዛ ፈርኒቸር መስታወት ፈርኒቸሩ እሱ ሆኖ ለአምስቱ እግዚአብሔር ግን 75 ሺ ብር ነው እኔ ያወጣሁት። እሱን ብቻ አስታውሰ 75 ሺ ብር ብረቱ የተገዛው ማለት ነው። ከመስታወቱ ውጭ ብረቱ ብቻ 75 ሺ ብር። ለምን መተው ለክተው ምናምን ነው መትረው የሚገዙት በሜትር ያንን አውቃለሁ ሰባ አምስት እንደውም እኔ አስታውሳለሁ እህቴ አካውንት ውስጥ ሰራሳ ሺ ብር ነበር። እና አውቃለሁ ብሩ ስንት እንዳለና፣ ምን አለችኝ፣ በቃ በሩ አሁን መጀመሪያ መገጠም አለበት፣ ግፎ ከመገረፍ በፊት ምናምን ስትለኝ፣ ኦኬ ችግር የለውም ለምን አትገር እንትናት። ከዛ ታዲያ ምን ችግር አለው? ለምን አይ በሩን አትገዙም ታዲያ? ምናምነራት አለሁኝ ከዛ እሱ ቃል አጣፋንም፣ ግን ሳጋሳ ሺህ ብር አይደለም። ከዛ ብረታስ እንግዲህ እኔ ያሰብኩትን ግን የተገዛው 75 ሺህ ብር ነው። ከዛ አስመረጡኝ፣ አየሁት፣ በጣም ነው የሚያምረው። አንደኛው ይሄ አለ፣ ሁለተኛው፣ ሶስተኛ አለ የሚዝግ ምናምን የሚል እኔ ግን አንደኛው ነው፣ 75 ሺህ ብር ነው። ስለዚህ እቃ የምትገዙት ቀስ በቀስ ነው እኔ እንዳልኳችሁ ጀምሩ፣ ካላችሁ ነገር ጀምሩ። አንድ እህቴ ደግሞ በአረበኛ ነው የጻፈችው ስሟን፣ ስንት ፈጀብሽ እስከነ ቦታው ውዴ ብለሽኛል፣ የጥያቄ ምልክት ነው ያግሽልኝ። ምናልባት ይህን ቢሮ ድጋሚ ካየሽው፣ እኔ ቦታውን የገዛሁት ወርደያ ነው የገዛሁት ቦታውን። ቦታ ስትገዙ ደላላለ ምን አለ ምን አለ ምን አለ የገዛሁት እኔ ስድስት መቶ ሺህ ብር የገዛሁት መቼ መሰራችሁ? የገዛ 2015 ያኔ ነው የገዛሁት፣ ግን ከቦታው በላይ ማሰሪያው ፈጅቶብኛል። የሰራሁት ከቦታው በላይ ማሰሪያው እና እኔ ያው ክፍለ ሀገር ስለሆነ ወርዳያ ነው። ግን አሁን እኔ የኔ ቦታ አይነት ልግዛ ብትሉ አንድ ነጥብ ሶስት አንድ ነጥብ አራት አንድ ነጥብ አምስት ነው። እኔ ግን ያኔ እግዚአብሔር ጋርቶኝ በዛ ዋጋ ነው የገዛሁት ማለት ነው። እና የፈጀብኝን አንድ ቀን እግዚአብሔር ብሎ ጥንቅቅ ብሎ ቤቴ ሲያልቅልኝ አጠቃላይ ቪዲዮ እሰራልሻለሁ። ግን እኔ ቦታውን ነው የገዛሁት። ግን ቦታው ካለሽ ቤትሽን በ50 ብርም፣ በ50 ሺህ ብርም፣ በ30 ሺህ ብርም ማስጀመር ትችያለሽ። ለምሳሌ እንዴት ውጥ ትችላላችሁ። ቦታው አለሽ አይደለ? በእንጨት ከሆነ የምትገዡ መጀመሪያ አንድና አንድ እንጨት ነው የምትገዡ። እንጨት ትገዣለሽ ከዛ በኋላ የሚሰራ ኮንትራት ትይዣለሽ። ከዛ እንጨቱ ከተገዛ በኋላ ቤቱ ይለካል፣ ይመተራል፣ ምን ይላል ይቆፈራል ምናምን ነገር። ከዛ ቀጣይ ደግሞ ምንድነው ነው እንጨቱ ይቆማል። እንጨቱ ከቆመ በኋላ ቆርቆሮ ይመታል። ከዛ በለኋ ልክ የሚታሰረው ሲመስለኝ ማለት ነው እና ባላችሁ ነገር ጀምሩ ማለት ነው። እና ውዶችዬ እኔ ይህንን ልነጋችሁ የምችለው ከዚህ ውጭ ምንም ልነጋችሁ አልችልም። እና መጀመሪያ አሁን ብዙዎቻችሁ ስንትካሬ ነው ስንትፈጀብሽ ምናምን ምናምን፣ ይሄ ገና አሁን አላውቁም ገና አልጨረስኩኝም። ገና አሁን ላይ ጅብሰን ላይ ነኝ። ለጅብሰን እራሱ ለእንዳልኳችሁ ላልኳችሁ ክላስ ወይም ደግሞ ላልኳ ይሄ መኝታ ቤት፣ ሳሎን፣ ክችን፣ ሻወር ቤት ምናምን ሁኖ ለእንትኑ ብቻ ለጅብሰን ምናምን ጅብሰን ብቻ ሲባል ብዙ ኮህታ ኮህታ አለው ለኮርኒስ ማሰራት ብቻ አንዴ አንዴ 50 ሺህ ብር ላኩኝ፣ አንዴ 25 ሺህ ብር ላኩኝ፣ አንዴ ደግሞ የአንሳር ምናምን ብዬ አስቤ 70 ሺህ ብር ላኩኝ። ይሄን ደምሩት ለጂፕሰም ለኮርኒሱ ብቻ። ምክንያቱም የእጅ የኮርኒስ ለሚሰራ ብቻ ለባለሙያ ብቻ ሰላሳ ሺህ ብር ነው የምከፍሉት። 30 ሺህ ብር ከቃው ውጪ የምታወጡት ለሚሰራላችሁ ሰው ሰላሳ ሺህ ብር እና እያንዳንዷ ነገር ውድ ነው። ስለዚህ ቀስ በቀስ ሁሉም ነገር ውዶች እዬ። አሁንም ጠይቁኝ፣ የምትፈልጉት ነገር ካለ መልስላችኋለሁ። እንዲሁም ደግሞ ቪዲዮ እንደምትወዱ ተስፋ አድርጋለሁ። እንግዲህ እኔ ያለኝም መረጃ እንዳልኳችሁ ነው። እኔም ከመጀመሪያ በፊት የጀመሩትን የሰሩትን ሰዎች ጠይቄያለሁ። ምክንያቱም ብዙ ልጆች ሰው አገር ሆነው ጓደኛ፣ እህት፣ ወንድም ነው ምን አላቸው ወይም ደግሞ ባልም ያላቸው አሉ። እንዲሁም ደግሞ የአክስቴ ያጎት ልጅ በጣም እግዚአብሔር መርቆ ሲሰጣችሁ በስደት ላይ ስትሆኑ ትተጋገዛላችሁ ትረዳዳላችሁ ቁብት ጥራላችሁ። ቤት የሚሰሩ በጣም ብዙ ልጆች አሉ። ግን እኔ ብቻዬን ነጣ ነኝ። እግዚአብሔር ይመስገን ነጣ ነኝ ስላችሁ ስደት ዓለም ላይ ከእግዚአብሔር ቀጥሮ ለራሴ እራሴ ነኝ ያለሁት። ፈጣሪ ጥሩ አይጥረኝም። ነገር ግን እያንዳንዷ ነገር ይሄ ቁብም አድገባም ምንም አልልም። እንዳልኳቸው እኔ መጀመሪያ ቤቱን ስጀምር ሀምሳ ሺህ ብር ነው የላኩት። በቃ ሀምሳ ሺህ ብር ላኩኝ አባቴ። እግዚአብሔር እድሜ እና ጤና ይስጠው እናቴም እንደዛው ኑሪልኝ። ሁላቸው የተሻሩትን በቃ ያ የኔ ቤት ሲጀመር በቃ እህቶች ሳይቀር ነው በቃ እንቅልፍ እራሱ የተኙት እና አንዳንድ ጊዜ እናት ካለ አጊጥ አባት ካለ እሩጥ ነው። ስለዚህ እናት አባት ካላችሁ፣ ቤተሰብ ካላችሁ ምንም ቢሆን ቤተሰብ ቤተሰብ ቤተሰብ ነው፣ ውዶች። ወንድ ቢሄድ ወንድ ይመጣል፣ ጓደኛ ቢሄድ ጓደኛ ይመጣል። ቤተሰብ ግን መቼም ቢሆን የእናንተን ደስታ እንጂ ማየት የሚፈልገው ምንም ነገር አይፈልግም። ስለዚህ እኔ ብዙ ጊዜ እንደውም ከኔ ይልቅ እህቶቼ ወንድሞቼ ናቸው የሚጨነቁት። በቃ አርቆላት መታ እንደዚህ ትዳር ይዛ ምናምን በቃ ብዙ ነገር ነው የሚሉት። ስለዚህ የእናንተን ደስታ የሚመኙ ቤተሰብ ስለሆነ ቤተሰብ ካላችሁ እናንተን ብዙ ማጨናነቅ አይፈልጉም። ስለዚህ ያለቻቸው እኔ ብዙ እኔ ብዙም ማቃቸው አባታቸው፣ ወንድማቸው ምናምን ነው የሚሰሩላቸው። ምክንያቱም ለባዳ ቤተሰብ ከሚበላብኝ ብለው ለባዳ ሰጥተው ቤታቸው ብራቸውንም ቦታቸውንም የተበሉአሉ። እኔ እንዴት ሰው ግን አንዳንድ ጊዜ ባዳ እናት ቤተሰብ ከሚበለው ባዳይ ብለው የሚሉ ልጆች አሉ። እኔ ጤንነታችሁ እራሱ ያሳስበኛል እና እንደዛ አታድርጉ በራሳችሁ ብትበሉም ባትበሉም ቤተሰብ ካለ ቤተሰብ ይጀምርላችሁ። ዛሬ ነገ አትበሉ። ኢትዮጵያ ሂጄ ጀምራለሁ፣ ኢትዮጵያ ሂጄ ቦታ እገዛለሁ፣ ኢትዮጵያ ሂጄ ቤተሰብ እንዳታስቡት። እዚሁ ሆናችሁ ባላችሁ ነገር በትንሽ ነገር ጀምሩት። ከዛም ደግሞ ከጀመራችሁ በኋላ ቤታችሁን ስታዩ ጉርበት እየጨመራችሁ ወራችሁ እስከሚመጣ ነው የምጠብቁት። ቤት ከጀመራችሁ በኋላ እንዴት ነው? ልጅ ከወለዳችሁ በኋላ መቼ ነው ቁሞ የሚሄደው ምናምን የምትሉት ቤት ከጀመራችሁ በኋላ ደግሞ መቼ ነው የሚያርቀው? መቼ ነው ደሞዝ የሚመጣው? መቼ ነው ደግሞ ይህን ቀማሙ አለው ነው የምትት ጋይስ በጣም ስሜቱ ከባድ ነው። እውነት ስሜቱ ከባድ ነው። በተለይ ቤት ሰርቼ ስጨርስ ዳሪዛሉ ብላችሁ ካስባችሁ በጣም ስሜቱ ከባድ ነው ጋይስ። እኔ ላለቅስ ነው።